ዋሰን የወንድሜን ፎቅ አሳየኝ፣ ለምንድን ያላሳየኝ ያልሽ ነበረ። ያው እንግዲህ ወንድሜን ፎቅ ሻምባላሰን ፎቅ ይሄ ነው ማለት ነው። ያው ከጎኑ ያለው ትንሽ አጓጦበት ነው እንጂ እሱኳ ተነስቶበት ነበረ። እና ይሄን ይመስላል እና አሳየውሽ ማለት ነው። እና አሁን ወደ አዳዳ ንግድ ባንኩን አልፌ እየሄድኩ ነው። ይሄኛው የምታዩት በአንደኛው ሳይድ የተሰራው መንገድ ነው። ያኛው ሳይድ ደግሞ ገና ይሄኛው ሲያልቅ መኪናዎቹ በዚህ እየሄዱ ማስተንፈሻ ይሆንና በእያኛው ደግሞ እንዲሰራ ነው ማለት ነው። የብዝ ላይ መታየት ቤተሰብ የለ ቤተሰብ የምታዩት ነው ማለት ነው። እና ሰው እየተደራጀ እንግዲህ ፎቆች ላይ እየተሳተፈ ነው። ይሄ የምታዩት ደግሞ የሁለት ወደ እዛ የምታዩት ኮንክሪት ተደረገችው የብዙ ናት እቺ። በዚህ ሁለት ናት። አሁን እየተሰራች ያለች ፎቅ ናት እቺ አራዳ አካባቢ። አሁን የምታዩት እንግዲህ አራዳ አካባቢ ነው። ያለበት ደግሞ አራዳ ሌላኛው ፎቅ ነው። ባንክ ምናምን አቢሲኒያ ከስር ገብቶበታል። እና እንዴት ነው አዲሱን አስፓልት ታያችሁት? እንዴት አያችሁት?

ይሄ አዳዳ መስጅድ ነው። እነዚህ ደግሞ የመስጅዱ ሱቆች ናቸው።

ው እነዚህ ላይ ቀጥታ ሱቆች ይሰራሉ ማለት ነው። ኮልደር ልማት ምናምን ላይ ማይነካው ከሆነ መስጊዱ የሚንጭ ይሆናሉ እና እንዲህ ቴ ወደ አሜጃ አካባቢ ማሳየን እስኪ ስላለች ለማሳየት እየሄድኩ ነው ማለት ነው። ይህ ፈርኒቸር ቤት ነው። ቀጣይ ፈርኒቸር ቤት ምናምን እንደዛ የምታዙ ካላችሁ አሳያለሁኝ።

ያው ቤታችሁን የምታዩ ሰው እንዳላችሁ አልጠራጠርም። አካባቢያችሁን አለማችን ያው መዞር ብቻ ሳይሆን በእናንተ የናፈቃችሁን ሰፈር ማሳየት ነው። እንግዲህ ቦረና ትምህርት ቤት ነው የተማራችሁበት ካላችሁ፣ ይህ ደግሞ ወደ ውስጥ የሚያስገባ ነው። ቦነው አካባቢ ይሄ ወደታች ደግሞ አጣና ተራ እንጨት ምናምን የሚሸጥበት አካባቢ ነው። ይሄ የሚሄድበት አስፋልት ነው። ከዚህ ቀጥሎ ደግሞ ይች ዳር ዳር ላይ የምታዩት እግረኛ መንገድ ነው የምትሰራው፣ እና ወደፊት የሚያምር ይሆናል። እግረኛ በዳር ይሰራል ማለት ነው። ያው እንግዲህ ቦረና ትምህርት ቤት ይሄ ነው፣ ጁኒየር ምናምን የተማራችሁበት ካላችሁ ላይ ፈርኒቸር ቤት ነው። አልጋ ምናምን የምታሰሩ ከሆነ አሳያችኋለሁ። ወረና ትምህርት ቤት፣ ወረና ትምህርት ቤት እንግዲህ በምታዩበት በምታይበት ደረጃ ደርሰዋል ማለት ነው።

ትምህርት ቤቱ መጨረሻ አካባቢ ላይ ልደርስ ብያለሁኝ። ኢንጂኒየርን እንግዲህ የተማራችሁበት ታስታውሱ አጠፉ ለትውስታ ያህል ነው። እስካሜጃ ባጃጅ መቆሚያው ድረስ መሄድ ትንሽ ሊከብድ ይችላል። ሰዓት የለኝም እና ወይስ ልሄድ እሱ እንዲሞ ወይም በሌላ ጊዜ አስቃኛችኋለሁኝ። ዛሬ ልታጠፍና በስተጀርባ በኩል እስከ እስከ ማን ድረስ መስላችሁ እስከ መድረስ አካባቢ ያለውን ማስቀመጫ ያው እንግዲህ የምታዩት የኳስ ሜዳው መግቢያ ነው። ኳስ ሜዳው አሜጃ ኳስ ሜዳው መግቢያ ነው። ይሄን ስላችሁ እንግዲህ ትዝታ ተቀሰቀሰባችሁ። ኳስ ተጫወታችሁ፣ ኳስ ተያይዙና ሰዎች ትኖር ትችላላችሁ እና ማስተዋስ ነው። ያው በሱ ስር ታጥፊ ወዴት ነው ወደ ቲቲአይ አይሳፋር ይየቁ ማለት ወይንም ወደ መድረስ አካባቢ ምን አጋለው ታዲያ፣ እናንተ አንተ ሰብስክራይብ ላይክ ሼር አታደርጉ። እኛ ለማሳየት አንጸጽትም ብለናችኋል ግን እይታው ምን መቶ ሁለት መቶ ሶስት መቶ ምን ያደርጋል? ይኸው እንግዲህ ማናሸቴ ሰፈርሽ እንግዲህ በየት በኩል እንደሆነ ባላውቅም አሜጃ አካባቢ ደርሻለው፣ ማለት ነው። የምታዩት በሙሉ ሰፈሩ ምን ቤት የለውም ነበር። አሁን ቤት ሞልቷል። ይህው በዝም የምታዩት

መስጅዱ አሚጃ ስርማ ይህ እንግዲህ ወደ መስመር የሚያስገባ ሌላ መንገድ ነው ወደ አስፓልቱ። ይሄ ግን ወዴት ነው? አሁንም ውስጥ ለውስጥ ነው የምሄደው፣ ባቋራጭ የት ነው የምንገድም ታውቃለህ? ሹክ ህንፃ ሁሉ ቤት ነው። ያው እንግዲህ አታቀናብር ብላላችሁኝ በባዶም ይሁን አድርጌላችኋለሁ ማለት ነው። ግን የቱ ይሻላል በንግግር ወይስ ክላሲካል ይሄው ወንዙ ያው ለገመራ ነው የሚታያቸው ታች። እንግዲህ እስካሁን የምታዩት እያስር አቋራጩ ወደ መድረሳ ሰፈር የሚያስኬደው አቋራጭ ነው። ታቋታላችሁ እያስባለሁ። ያው እኛ እንግዲህ ለእናንተ ማን ሆነ የለም፣ ግን አበረታታል

እንደምታዩት እንግዲህ ቆርቆሮ አጥሮ ሁሉም ነገር ይምራዳል። ግራቀኝ ቆርቆሮ ታጥሯል። ይህች የምታዩት ጨፌዋ ነበረች። እንዲ ያለ ወደ ሸለቆ አካባቢ ልንደርስ ስንል ያለችዋ ጨፍዋ አካባቢ መንገድ ናት። የምን ያህል እንግዲህ ቦታ እንዴት ተያዘ እንዴት ተስፋፋ፣ በዚህ ማየት ትችላላችሁ። እንዲያውም እኔ የዘጉት መስሎኝ ነበር፣ በር ሳይ ነው እንጂ የገባሁት። እንዲሁም ተያዘ፣ ሁሉም አጥሩ ነው፣ ቤቱ ነው ነው እንግዲህ የሰራችሁት። እናንተም ብትሆን ትችላላችሁ።

እንግዲህ ወደ መድረሳ አካባቢ እየደረስኩ ነው ማለት ነው። ምናልባች እንግዲህ በዛ አካባቢ በዛ አካባቢ ተብላችሁ ከሆነ አካባቢ ለማወቅ ይጠቅማችኋል። ይህ በሌላኛው መንገድ ነው። ይሄ ደግሞ ወደ መድረሳ የሚያስገድ ነው። ወደ መድረሳ እየደረስኩ ነው ማለት ነው።